እኔ እኮ የምልህ ስማኝ፣ ሰፈር ነዋር ለንዲ እና ሰላም ሰላም፣ ውድ ቤተሰቦቼ፣ እንደምን ናችሁ? ዛሬ እንግዲህ ሰሞኑን ከለቀኩት ቪዲዮ አይታችሁ ብዙ ኮሜንት ጽፋችሁልኛል። እሱንም ለማግኘት ስልኩን ጠይቃችሁኝ ስልኩንም የላኩላችሁ አሉ። እና አንዳንድ ኮሜንት ላይ ደግሞ ለምንድን ነው ወደ ቤት ስም አትወስደው እያላችሁ ብዙ ኮሜንት ጽፋችሁልኛል እና እኔም እምቢ ብሎ ነበረ ግን አሁን ላይ ዛሬ የመጣሁት ያው የፈለገ ቢሆን ይዤው ለመሄድ ነው በኋላ ግን ያው አብረ መሆን ያለብን ብዬም እኔም ስላሰብኩኝ ዛሬ የመጨረሻና የመጨረሻ ይዤው ልሄድ ነው የመጣሁት ማዘርንም አናግረናት አናግሪያት እንደዚህ መሆኑን እራሱ አልሰማች። ማነገርኳትም ነበር አሁን ነገሪያት። ይዘው እንድመጣ በጣም ፈልጋለች። እሷን ጓጉታ እየጠበቀች ነው። እናንተን አሁን ላይ የሚጠይቃችሁ ነገር ቢኖር በቃ ይህ ቪዲዮ በደንብ እየታየ ቢያንስ እንኳን ለሌሎቹም ቢደርስልን፣ ሌላ ያዩት ሰዎች እንኳን እሷን ለማግኘት እንዲረዱ አብራችሁን ኑኑ እስኪ

ስለዚህ ስላልተቻቻልን ከቤት ተከፈት አስወጣሁት። ለምንድን ነው ከኔ ጋር ትሆናለህ ብለህ አይደል? እንዲጠራው ነበረ ለአንድ ቀን ነበር ያልኩት። እንዴት ነው ለአንድ ቀን አልኩት? አንድ ቀን ብቻ ነበር አልኩት። እንዴ ጓደኝነት ነው እንዴ? አንተ አባ አንተ ብዙም አታውቀው ነገር አለ ቤት ውስጥ ታውቃለህ፣ ይቸግረናል። የኑሮን ነገር ታውቃለህ አንተ። እና በዛ ምክንያት አልተቻቻልንም አይደለም ለምሱል የራሴን እኔ እራሱ አልቻልኩም አይደለም ይሄ ለኔ ጋር ሁን ስለው ጓደኛ ያለ እንደ ወንድሜ ነው ማየው ብሎ ነው ወደ አንተ የመጣው አይደለ? አባሱንም ለአንድ ቀን ነው ቢያንስ። ታዲያ ተነስቶ ሲሄድ እንደ ሰው የት ነው ሄደው ብለን እኮ መፈለግም አለብን። ቆይ እኔ የምልህን ስማኝ እ እሱን ተወው፣ ሌላውን ተወው። የት እና አሁን ወደዚህ ስራ ጀምሯል መሰለኝ። እሺ የሚያርበትስ እንዴት ነው? አንተ ጋር የሚያድረው ወይስ ካንተም፣ የት እንደሚያድር አኔ አላውቅም። አሁን ከኔ ጋር ይለም ያለው ከኔ ጋር ተጣልቷል። አነጋገር ምንም ቢሆን እኮ ጓደኛ አልነበር እንዴ? ያኔ በነበረው ሰዓት አብረን እንደዛ ስታጫፍሩ ስትሉት ቆየ። አሁን በቸገረው ሰዓት ደግሞ ጣል ጣል ቢያንስ እንዲደውልልኝ እንኳን አታደርግም? እንደ አንተ ነገርኩ እኮ አባ ከጣል እንትን በቃ ከቤት ወጣ። አንንም ማናገረኝ እንኳን ስራ እንደጀመረ እኔ ባለፈው ነው፣ ወደ ስራ ሲሄድ ነው አየሁት። እዚህ ስራ ጀምሯል አሉ። እዚህ ላይ አይደለም ቆይ እኔ እኮ አንድ ነገር የምነግርህ ነገር ቢኖር አብረኸው እስከ ነበርክ ድረስ እንዴት ነው የሰው ልጅ ነው? አረ፣ ውጣ ብለህ የምትለው እንትል እናትህ የለህም ሌላ ወንድም የለህም። እናቱ ስለጠፋች እያናገርኩ እኮ ነው። የመለስኩህን እኮ ነው። ምን ላድርግ አልቻልኩም። እንዴት ነው ምን ላድርግ የምትለኝ ነገር ነው። እኔ ምን ላድርግ? ለአንድ ቀን መስሎኝ ቻልኩት። ብር በነበረው ግን ሰዓት ግን በደንብ ችለው ነበር አይደለ? እንደዛ አይደለም እ እንደዛ አይደለም አንተ እንደምታስበው አይደለም። በቃ አልቻልኩም። እኔ ለራሴ ስራ የለኝም፣ እሱ ስራ የለውም። ምን እናድርግ ለሁለት ምን በላው መጠጣ የለም ቤት ውስጥ። አረ ብር ግን በነበረው ሰዓት ግን ከየት እምበላችሁ? ተበላው ተጠጣው ነበር አይደለ? ብር ሲኖረው ምንድን ነው በትክክል መልስልኝ እንጂ

አሁን ምንም የምነግርህ እውነተው ነገር ቢኖር አሁን እሱ ችግር ላይ ነው ያለው፣ አይደል እንዴ? አንተ ጋር ብሎ የመጣው ከቀረ ቤታችሁ ያኔ ጥሩ በነበረ ሰዓት፣ እናቱ በነበረች ሰዓት ላይ አብራችሁ ብር ስታጠፉ ምናምን በነበረው ሰዓት ላይ ነው የመጣው፣ አይደል እንዴ? አሁን ለምንድን አንተ ምንም ቢሆን እኮ ሕሊና የሚባል ነገር አለ፣ አይደል እንዴ? አንድ ምንድን ነው ካሜራውን አጥፋና፣ ካሜራውን አጥፋና ወራኛ ለምን ድን ነው ወንጀለኛ ለማስባል ነው እንዴ? ወይ አንተ ምንድነው ችግራ ነው ወንጀለኛ ለማስባል ነው ካለ አንተ ምንም ካላደረግከው ምን አስፈራ? እና ካሜራ ገጥሞ ነው እንዴ ምታናግረኝ? እኔ ምን ችግር አለው? አራባ ካሜራውን አጥፋ። እኔ ምንም ፀባይ የምታረገው ነገር ሁሉ ነው አሁን እያረከኛለው ነገር እያወራው የምታሳየኝ አክሽን ሁሉ ምንም ማላማ አይደለም። አትቆኔ በማላውቀው ነገር ልመታኝ እኮ ነው። አትጠጋኝ። ደግሞ ምንድነው እዛ ቆሜ አውራኝ ያረከው ነገር ከሌለ እኮ ምንም የሚያስፈራ ነገር የለም። ሰፈር ሰፈር ነው አይደለ? ሰፈር ድረስ ነው የመጣሁት፣ ወይም ጎትቼ ሌላ ሰፈር ውስጥ አላመጣሁም። ምንድን ነው የሚያስፈራ? ልጁንም ያረከው ነገር ከሌለ ምንም አላረክኩትም። ምንም አላረክኩትም ብያለሁ። እሺ በቃ አልቻልኩትም፣ አልችልም። ከቤቴ አባረርኩት በቃ። ቆይ እሺ አሁን የት ነው የሚያደርሰው? አላቅም፣ እሱ የት እንደሚያደርሰው እንዴት አላቅም። እኔ እኮ ል ስማኝ፣ ሰፈር ነው እና በሰፈር የጨረሽ ልመታኝ ትሞክራለህ እንዴ? እኮ ያደረከው ነገር ከሌለ ጣለው፣ ጣለው እንዳለ ብቻ